አሁን እኛ ነው የምናስቀምን ቀጠው እኛ ነው የምንመርጠው፣ ረሳ እንደተባባለ ከተሸናነፈን በኋላ እናውራ። ትመርጣላችሁ? የተሸነፈ ይመርጣል። ይህ ቪዲዮ ሪከርድ ላይ ምን ልመርጥ ነው? ከሰባቱም ይመርጣሉ። ምን ልመርጥ ነው? በኋላ ቲክቶክ አቁምና ውጣ። በቃ ወይ ዘጠኝና እሱ ነው ትንሽ የሚሻለው ያለው ችግር የለውም። ይምረጥ እያሉ ነው። እሺ ምረጥ። ለራስ ሰተ እንዳሸነፍክ እኮ ብዙ ኤቪደንስ ደርሶናል። ግን ያው በቃ አንድ አስር ሃያ በለቀኩኝ እንማከር ከሚስቴ ጋር አንወጣም፣ እዚሁ ነን

ቆይ ቆይ፣ ትራስዬ የት ይችላል? እናቴ በማርያም ሶስት ቅጣት ንብረት ስሚ፣ ሶስት ቅጣት ንብረት። እሺ አንድ የቤታችን ሰራተኛ ትሆናለች ለአንድ ወር። ሁለት ይሄ ነው ሁለት ማሳጅ አንፈልግም፣ አንነካካም፣ ይቅርብ። እሺ ሁለት ነከክታ ካልሲና ፋንታችንን ፍትግ አርጋ ታጥባለች ለኔ ቤት ስለታል። ሶስተኛ ቀለበት ቀለበት ውርደት ነው ነው እግር ትጠብ እግር ትጠብ። የባልና የሚስት ቀለበት እጆቻችን ላይ ይገባል። ቀለበት አለ እግርም አለ። ተዋረዳችሁ ቀለበት ሁለት ቀለበት ነው። ይሄ የሚደርስ የለም። እግር ምንድን ነውማ? ቀለበት ቀለበትን የሚያክል የለም። እግር ትጠብም አለ። በእናትህ ቀለበትም እግር ትጠብም የሚልም አለ። አሁን ከዚህ ከሶስቱ

አንድ ለሁለት ነው ችግር የለም የእኛን ቀለበት ተወው አሁን የኔ የሚስቴ እኮ ዳይመንድ ነው ልሰጥ አልችልም ይ አላካፍ ዳይመንድ ለምን እንትን የከበረ ድንጋይ አይሆንም በቃሉ ቴንኪው እሺ አሁን እየጠበቅናችሁ ነው ሚዩት አድርገና ተማከርና ሶስተኛው ቅጣት ወሰናችሁ ወይ አዎ ቀለበት ብለናል እሺ ሁለተኛው ቅጣት ካልሲና። ሁለተኛው ቅጣት ካልሲና፣ ፋን አንበሳ አውርደናል። እኛ ቤት መተሽ ለአንድ ወር ሰራተኛ ትሆኛለች። ተከፍላት አለ። ለምን ከፍላት አለ። አግባብ አይደለም። የቅጣት የቀጠሮ ጊዜም ቅጣት የለውም። ሶስቱን ቅጣት ማድረግ ካልቻልክ ማሩን፣ እኔ በሞት ማሩን አለ በሞት አጣፍልኝ እንደዚህ የምትጽፈው ልጅ በሞት ማምረት ትችላለህ። እድሉ ማሳጁ በማሽን ነው። ማሳጅ አልመረጡም። ማሳጅ አላልኩም። ማሳጅ አንፈልግም። እንደውም ትንሽ ስለወፈረ ማሳጅ ይሻላል። በማሽን እንዴት ብለህ ነው አንተ የምትሰጠው ማሳጅ? ብለህ ቤተሰብ አንበሳ ስንት ሺ ኮይን ነው? ሞተር ይስጣችሁ። ተንሸራ ተተበት ይያለ ሞተር ለራስሽ ሹሶጁ ይሻለዋል። ጊፍት አውርድ አንተ ሜል ከዛ ቤት ነው የመጣችው። ማርያምን ማርያም ከዛ ቤት ነው የመጣችው። ትልቅ ሆነሽ አንቺ ጊፍት አውርድ ትላለች። እሱ ቢያሸንፍም ማነብሴ ነበር የሚያወጣው። ወይኔ እናንተ ብታሸንፉ ጌታ እናሳችን ነበር እንታውቁት ቲኑ በቃ ምረጥ ወንድሜ፣ በቃ ተሸንፋችኋል። ምረጥ። ያራዳ ልጅ አትዘን። ሚስቴን አሳልፌ አልሰጥም። ቤተሰብ እናውርድላቸው ወይስ ምንድን ነው? እግር ነው እግር ማጠብ የለውም። ቀለበት መስጠት እሱ ቤት ሄዶ ሰራተኛ መሆንና ካልሲ እና ማንተው ማጠብ የተመታ ነገር ነው የምንረጡት። ሲጀምር አለ አንደኛው ቀለል አድርግልህ ቀለበት ቢለ ቀለል አድርግልና ትዳርን መስጠት በጣም ወቀለልከው ቀለበት፣ በጣም ወቀለልከው። ኖርማል ነው። የልብ ቀለበት ይበልጣል። የልቡን አምጣው። እንደውም ረጅም ጊዜ ከማድረግ የተነሳ ጣቴ ላይ ቀለበቱ ራሱ ቅርጽ ይዟል። ስለዚህ ቀለበቱ ያስፈልገኝ ይሰጣለሁ። እኔ ቀለበቱ አልሰጥም። ሚስቴ ወንድነቴ ነው። ቤተሰብ ምናርግ ንገሩ፣ ወይ ቅጣ፣ ሌላ ምንም

አውርዱ ተልኳላለሽ። ሞተር አሉ ሞተር ስጡ። የምትሉኝ መች ሞተር አሉ? አንበሳ ነው ያሉት እነሱ። ሞተር ቀላል ነው እንዴ? አስተያየት እናደርግላችሁ። ሀያ ሺ ኮይን አውርዱ። ሺ ዘጠኝ ሺ ቀነስኩላችሁ። አረ አታትን በቅበቅ ምንድንነው? ቆረጡን ምንድንነው? ቶሎ ተቀጡ፣ ልብ አታንጠልጥሉን። ወይ ተቀጣ ወይ ይውጣ። ምንድነው የምትለው ታዲያ? ሰው የጠበቀኝ ነው እኮ አሁን። ጥበብ ልስ በሸሚዝ አድርጋችሁ ተው፣ እግዚአብሔር ቀስ በል ጥበብ፣ በሸሚዝ እኔ እንደዚህ ነው ያልኩት። ዛሬ ፕሮግራም ነበረኝ። ባልየው ያልቅስ እያለ ነው ቲክቶክ ያወጣናል እሱ። ካለቀሰልና ሀያ ዘጠኝ ሺ ኮይን አንበሳ እኔ ላውርድላችሁ። ኧረ እንዳታወርድ ማርያም እንዳታወርድ። ቅድም አውርድልህም ነበር ይህን ነበር ቅድም ቅድም የት ሄዶ ነው ተቀጡ፣ ጊፍት አትስጡ። ማርያም፣ ጊፍተሮቻችን ምን እናድርግ? ወይ እንስጣቸው ወይስ እንቀጣ? ኧረ አንጀቴን በላኸው፣ ወንድሜ በላኸው፣ አንጀቴን በላኸው፣ በላኸው። ድምፅ የተሰረጠቀ ማርያም፣ ታሳክመኛለህ ገና። ምን እናድርጋቸው ግን ተቀጣ ሚስት እሺ አንድ ደቂቃ፣ መጣል ማርያምን፣ አንድ ደቂቃ መጣል። አቦ በእናትህ አትቀልድ፣ ዲዮኒ፣ በእናትህ አረ፣ ቤተሰብ ትንሱ መተሽ እኔ ሚስቴን አሳልፌ አልሰጥም ማርያምን

የምር እያሳዝሽኝ ነው። ቲኑንማ ስትመጣ እረግጣታለሁ።